የሁሉ ሰው ተርፏል። በእኔ ምክንያት የሁሉ ሰው ተርፏል። የምናመልከው አምላክ ትልቅ ነው፣ ሰማይ ምድር የፈጠረ የዘላለም አባት። ካውንስሉ ከሰማይ አይደለም የወረደው በአንድነት ሆነን የመሰረት ነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በለለውበት ራሱ መወሰን አትችል በባንኮክ በተከሰተ የመሬት መንቀጥቀጥ ከ20ኛ ፎቅ ላይ አንዲት ኢትዮጵያዊ መትረፏ ተሰማ። ነቢይ እዩ ጩፋ ለካውንስሉ አስደንጋጭ መልስ ሰጠ። የታይዋን ፕሬዚዳንት የግል ጠባቂዎች የቻይና ሰላይ ሆነው ተገኙ። ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሀሳብ ሶማሌላንድ ውድቅ አደረገች። ሰላም ጤና ይስጥልን። የቻናላችን ቤተሰቦች ለመላው የእስልምና እምነት ተከታዮች እንኳን ለ1446 ኛው የኢዳል ፍጥር በዓል በሰላም አደረሳችሁ እያልኩኝ አብራችሁን ስትቆዩ እነዚህን መረጃዎችን ዝርዝሩን እንቃኛቸዋለን። ሀሳብ አስተያየታችሁን በኮሜንት አሳውቁን። ቪዲዮን ላይክ በማድረግ እንጀምር። ወደ መረጃው ነቢይ እዪ ጩፋ ለካውንስሉ ምላሽ መግለጫ አወጣ መግለጫው ካውንስሉ ከሰማይ አይደለም የወረደው በአንድነት ሆነ ነው የመሰረት ነው እንጂ አንተ የመሰረትኮ አይደለም እኔ ራሴ ካልወሰንኩ እኔ በሌለበት ራሱ መወሰን አትችልም ለመወሰንም ለማገድም እኔ እዛው መገኘት አለብኝ ካውንስሉ አንድም ተቋም ከማገዱ በፊት የተቋሙን መሪ በክብር ደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና መልእክት ሁለት መስመር በጻፍከው ደብዳቤ መዝገብ ቤት ያለው ማተብ ወስደ መጥተ ከዛሬ ጀምሮ የክራይስት አርሚ ሳይንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው ይህ! ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስሉ ውስጥ ያሉ ካንሰር የሆኑ ሰዎችን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ፣ ሲል ነቢ እዩ ጩፋ ለካውንስሉ መልስ ሰጥተዋል። የታይዋን ፕሬዚዳንት የግል ጠባቂዎቹ የቻይና ሰላይ ሆነው ተገኙ። የታይዋኑ ፕሬዚዳንት ላይ ቺንግዶ አራት የግል ጠባቂዎች የቻይና ሰላይ ሆነው በመገኘታቸው በቁጥጥር ስር ውለዋል። አራቱ የፕሬዚዳንት የግል ጠባቂዎች ሚስጥራዊ መረጃን ለቻይና አሳልፈው መስጠት የተወነጀሉ ሲሆኑ ከአስር ወር ጀምሮ እንደ የጥፋታቸው ክብደት እስከ ሰባት አመት በሚደርስ እስራት መቀጣታቸውም ተነግሯል። ውጥረት ተለይቶት በማያውቀው የቻይናና ታይዋን ግንኙነት የስለላ ዜና አዲስ ነገር ባይሆንም ይህኛው ክስተት ግን ትንሽቱን ደሴት ከዳር ዳር ከማሸበር ባለፈ የተቀረውን ዓለም ጅን በአፍ ያስጫነ ሆኗል። ወደ ግሪክ አቴንስ የተጓዘው የቅዱስ ሲኖዶስ ልዑካን ቡድን ለበርካታ አመታት የቆየውን አለመግባባት በሰላም በሰላምና በእርቅ መቋጨቱን ገለጸ። በቅዱስ ሲኖዶስ መልአክ ተ ጉባኤ ተመርጡ ወደ ግሪክ አቴንስ ያቀናው የብፁዓን ሊቃነ ጳጳሳት ልዑካን ቡድን ለበርካታ ዓመታት የቆየውን አለመግባባትን በሰላምና በእርቅ በመፍታት የቤተክርስቲያናችን ሰላምና አንድነትን ወደ ቀደመ ቦታው እንዲመለስ ማድረጉን ገልጸዋል። የቅዱስ ሲኖዶሱ ልዑካን ቡድን ባለፉት ቀናት በግሪክ አቴንስ ከሚመለከታቸው አካላት ጋር ሁሉ በተናጥል፣ በጋራ በርካታ ውይይቶችን ማድረጉን ገልጾ ይህ ሰላም አንድነት እውን እንዲሆን አስተዋጽኦ ያደረጉትን ከካህናት ምዕመናን፣ ሌሎች ባለድርሻ አካላት ላበረከቱት የተቀደሰ ተግባር በቅድስት ቤተክርስቲያን ስም ምስጋናውን አቅርበዋል። በዚሁ የእርቅ የሰላምና ስምምነት ሂደት ላይ በግሪክ መንግስት በኩል በተለይ የሃይማኖት ሚኒስትር መስሪያ ቤት ለሂደቱ መሳካት ላደረገውና ወደፊትም ከቤተክርስቲያኗ ጋር አብሮ ለመስራት እንዲሁም በማንኛውም መስክ አስፈላጊውን ድጋፍ ለማድረግ ቃል መግባቱን የገለጹት የልዑካን ቡድን አባላት በውይይቱ ወቅትም በአካል ተገ ተገኝተው መሳተፋቸውን በማድረግ ምስጋናቸውን ገልጸዋል። የጀርመን ባለስልጣናት የኤርትራ መንግስት የመገልበጥ ዓላማን አንግቧል ባሉት ብርጌድ ናሙድ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በስድስት ግዛቶች የፖሊስ ዘመቻ መጀመራቸው ተገለጸ። በተለያዩ የውጭ ሀገራት ውከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚው ብርጌድ ናሙድ በጀርመን ህግ መሰረት በሀገር ውስጥ አሸባሪነት መፈረጁን የአገሪቱ አቃቤ ሕግ ጽህፈት ቤት በመግለጫው ማስታወቁ አሶሺትድ ፕሬስ ዘግቧል። ቢያንስ ለባለፉት ሦስት ዓመታት በጀርመን በሚገኘው የብርጌ ናሙድ ቅርንጫፍ ከፍተኛ የኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽህፈት ቤቱ አትተዋል። ኤርትራን እያገዙ ባሉት ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀድሞ በዲያስፖራ ተቃውሞዎች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም የሚነሱ ግጭቶች ደም መፋሰሶች እየታዩ ነው። በቅርቡም የእስራኤል ፓርላማ መንግስታቸውን የሚደግፍ የኤርትራ ስደተኞች ከአገር ለማባረር ያለመውን ረቂቅ ሕግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። የስዊዘርላንድ የተወካዮች ምክር ቤት የጥገኝነት ጥያቄያቸውን ተቀባይነት ያላገኙ ኤርትራውያንን በሶስተኛ አገር አድርጎ ወደ አፍሪካ የሚመለሱበትን ፕሮግራም አጽድጓል። ለንደንን ጨምሮ በተለያዩ ሀገራት በሚነሱ የደጋፊና ተቃዋሚዎች ግጭት የተነሳ ዩናይትድ ኪንግደም ባለስልጣናት ኤርትራውያን የሚያከብሩት ፌስቲቫልን ሰርዘዋል። የጀርመን አቃቢያነ ህግ ተጠርጣሪዎች በቡድን ውስጥ ከፍተኛ የኃላፊነት ቦታዎች እንደያዙ ምርመራዎች ይጠቁማሉ ብለዋል። ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሀሳብ ሶማሊላንድ ውድቅ አደረገች። ራሷን በነፃ አገርነት ያወጀችው ሶማሊላንድ የሶማሊያ መንግስት በርበራ የሚገኘውን ወደብ እና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሀሳብ ውድቅ አደረገች። በርበራ በሶማሊላንድ ሰሜናዊ ባህር ዳርቻ በሚገኘው የኤደን ባህር ሰላጥሌ ትገኛለች። እንደ ኢሮፓውያን 1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነፃነቷን ያወጀው ሶማሊላንድ ተቋሞች ሞቃዲሾ በችሎታ የሚሰጣቸውን አለመሆናቸውን ገልጻለች። በሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ መጋቢ 7 2017 ዓመተ ምህረት የተጻፈውንና ሮይተርስ የተመለከተውን ደብዳቤ አሜሪካ በብቸኝነት እንድትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችን ዘርዝሯል። እንደ ሮይተርስ ዘገባ ከሆነ ፕሬዚዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና የቦሳሶ ወደቦች ነው። የሶማሊያው ፕሬዝዳንት በዚሁ ደብዳቤ ላይ አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎች ያጠናክራሉ ሲሉ መግለጻቸውም ዘግቧል። የሶማሌላንድ የውጭ ጉዳይ ሚኒስትር አብዲ ረህማን ዳሂር አዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራምፕ ትራምፕ ሁለተኛውን የስልጣን ዘመናቸውን ከመጀመራቸው በፊት በነበሩት ጭምጭምታዎች ሶማሊላንዳውያን አሜሪካ ለሰላሳ አራት ዓመታት ያህል በዲሞክራሲያዊ መንግስትነት ለቆየችው ሶማሊላንድ እውቅና በመስጠት በዓለም የመጀመሪያውን አገር ትሆናለች በሚል ተስፋ ሰንቀው ነበር። ሚስተር አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሊላንድ የሚሰጠውን እውቅና ለማስቆም ማድረግ የሚችሉት ምንም ነገር የለም ብለዋል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤምሬት ንብረት በሆነው ዲፕ ወልድ የሚመራው የበርበራ ወደብ በቅርቡ ማስፈራሪያ ተደርጎለታል ሚኒስትሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ብለዋል ሶማሊያ ከአልቃይዳ ና ሌሎች ታጣቂዎች ጋር በምታደርገው ውጊያ አሜሪካ መረጃ በመስጠት ና የአየር ድብደባ በመፈፀም ትልቅ ሚና ትጫወታለች በደቡባዊ ና በመካከለኛው ሶማሊያ የሚገኙ አካባቢዎች የሚቆጣጠረው አልሸባብ ና አልቃይዳ አጋር ነው ተብሎ ይታሰባል ሞቃዲሾ ትራምፕ በመጀመሪያ በስልጣን ዘመናቸው እንዳደረጉት የሚሰጡት ድጋፍ ይቀንሳሉ ብለው እንደሚሰጉ ታዛቢዎቹ ይናገራሉ። በታህሳስ ወር የሶማሊያ መንግስት በአሜሪካና በሶማሊያ ግንኙነት ላይ የተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ የዋሽንግተን አሜሪካ ድርጅት ጋር ለአንድ ዓመት 6000 ዶላር ስምምነት ተፈራርመዋል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ አሜሪካ በብችነት ያቀረቧቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና የቦሳሶ ወደቦችን ይህም አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎች ላይ የበላይነት ይሰጣታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማይቋረጥ ወታደራዊ ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከለክላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብበዋል። ባሊዶል ከዋና ከተማይቱ ሞቃዲሾ በሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። በዚህም የተነሳ የፌዴራል መንግስቱ ለአሜሪካ በችሎት በመስጠት ያቀረበውን ጥያቄ የፑንትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎ ይጠበቃል። የፑንትላንድ ባለስልጣናት በደብዳቤው ላይ እስካሁን አስተያየት የሰጡ ባይሆንም ጋሮዌ ኦንላይን የተባለው የመገናኛ ብዙሃን ግን የሞቃዲሾ መንግስት ለአሜሪካ ደብዳቤውን የጻፈው እነርሱን ሳያማክር እንደሆነ ገልጿል። ይህም በፑንትላንድ እና በሞቃዲሾ መካከል ያለውን ግንኙነት የበለጠ ሊያሻክረው ይችላል። በደብዳቤው ላይ የተገለጸ ሁለተኛው ወታደራዊ አየር ማረፊያ የሚገኘው ከዋና ከተማው በስተሰሜን ምዕራብ በምትገኘው ባሊዶግሌ ውስጥ ሲሆን በዚህ ስፍራ የሶማሊያ ወታደሮችን አልሸባብን ለመዋጋት የሚያደርጉት ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጠ ይገኛል። በሶማሊላንድ ወደብ የውዝግብ መንስኤ ሲሆን ይህ የመጀመሪያው አይደለም። ኢትዮጵያ ራሷን እንደ ነፃ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው በሶማሊላንድ ጋር 2 ኪሜ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረት ያስከተለ መሆኑ ይታወሳል። በምላሱም ኢትዮጵያ ለሶማሊላንድ እውቅና ለመስጠት እንዲሁም ከልማት ተቋማት ድርሻ ይኖራታል በሚል ነው። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል። በባንኮክ በተከሰተ ሰባት ነጥብ ሰባት የመሬት መንቀጥቀጥ በርካታ ህንፃዎች ፈርሰዋል። የጉዳቱ መጠን የተገለጸ ባይሆንም በርካቶች ህይወታቸው እንደሚያጡም ተገምቷል። በርካታ ኢትዮጵያውያን ለህክምና ለንግድና ለቱሪዝም ባንኮክ እንደሚሄዱ የሚታወቅ ሲሆን ከእነዚህም ውስጥ እህታችን የምስራች አንዷ ስትሆን መልእክቷን አስተላልፋለች። እግዚአብሔርን አመስግኑ ወዳጆቼ፣ ጠላት ይዞራል እንጂ አያገኘንም። ሀያኛ ፎቅ ላይ ነው በደረጃ የወረድኩት የመጨረሻውን ኬሞ እየወሰድኩ የመሬት መንቀጥቀጥ ተነስቶ ብዙዎቹ ቢጎዱም እኔ ግን ኢየሱሴ አድኖኛል በማለት መልእክቷን አስተላልፋለች። እንኳን ፈጣሪ አተረፈች ዘማሪት የምስራች። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያሰባሰብንላችሁ መረጃ እነዚህ ነበሩ። በሌላ መረጃ እስከምንገናኝ ቸር ቆየን።